ስለ ዲቪ 2027 የወጣውን አዲስ ህግ ሰምታችኋል? ሰላም ሰላም ቤተሰቦች እንዴት ናችሁ? እንኳን ወደ ሶሉሽን ባይ ቤት ዩቲዩብ ቻናል በደህና መጣችሁ። በዛሬው ቪዲዮዬ ስለ ዲቪ 2027 በአዲሱ ህግ መሟላት ያለባቸውን ነገሮች ምንድን ናቸው የሚሉትንና መስፈርቱን ማን ነው የሚያሟላ የሚለውን አብረን እናያለን። ከዛ በፊት ግን በየጊዜው አዳዲስ መረጃዎችን የምታገኙበትን የዩቲዩብ ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። የዲቪ ወይም የዳይቨርሲቲ ቪዛ ፕሮግራም በየአመቱ በአሜሪካ መንግስት የሚዘጋጅ የሎተሪ ፕሮግራም ሲሆን በአመት ከ50ሺ በላይ ለሚሆኑ ለተለያዩ ሀገር ዜጎች በነፃ የነዋሪነት ፈቃድ የሚያገኙበት ፕሮግራም ነው። ታዲያ ለዚህ የዲቪ ፕሮግራም በየአመቱ የተለያዩ መስፈርቶች እንደሚወጡ ይታወቃል። በዚህኛውም አመት ለየት ያሉ መስፈርቶች እንደተካተቱ የተለያዩ መረጃዎች ያሳያሉ። በዚህኛው አመት የዲቪ ፕሮግራም የተለያዩ ሀገራት እንዳይሳተፉ ታግደዋል። ከእነርሱም ውስጥ ህንድ፣ ቻይና፣ ናይጄሪያ እና ሜክሲኮ ተጠቃሽ ናቸው። ከታገዱት ሀገራት ዝርዝር ውስጥ የኢትዮጵያ ስም የለው። ይህም ማለት እንደ ሁልጊዜው በዚህኛውም አመት የዲቪ ፕሮግራም ኢትዮጵያውያን መሳተፍ ይችላሉ። በነገራችን ላይ ቤተሰቦቼ፣ አንድ ሰው ዲቪ ደረሰው ማለት ቪዛ ተሰጠው ማለት አይደለም። ዲቪ የደረሰው ግለሰብ ዲቪ ከደረሰውም በኋላ ቪዛ የማያሰጡ የተለያዩ ምክንያቶች አሉ። በዚህኛው አመት የዲቪ ፕሮግራም ለማመልከት ምን ምን ያስፈልጋል የሚለውን ስንመለከት አንደኛ፣ የትምህርት ደረጃ። ይህም ደግሞ ከባለፉት አመታት በበለጠ አሁን ስልጣን ላይ ያሉት ፕሬዚዳንት ወደ ስልጣን ከመምጣታቸው በፊት የተናገሩት ነገር እንዳለ ይታወሳል። የተሻለ የትምህርት ደረጃ ያላቸው ግለሰቦች በይበልጥ ተመራጭ እንደሆኑ ተናግረው ነበር። ሆኖም መስፈርቱን የሚያሟላው የትምህርት ደረጃ ከሃይስኩል ዲፕሎማ ጀምሮ ሲሆን ሃይስኩል ዲፕሎማ ያላቸው ግለሰቦችም ላለፉት አምስት ዓመታት ውስጥ ቢያንስ የሁለት ዓመት ፕሮፌሽናል ስራ የሰሩ መሆን ይጠበቅባቸዋል። ይህም ማለት ከትምህርት ባሻገር ግለሰቡ ያለው ሙያዊ ስኪል እና የእንግሊዘኛ ቋንቋ ችሎታ እንደ መለኪያ ሊታይ ይችላል። በሁለተኛ ደረጃ የሚያስፈልጋችሁ ፎቶ። ፎቶ ከተነሳችሁ ስድስት ወር ያልበለጠው ጉርድ ፎቶ፣ ነጭ ባክግራውንድ ላይ ያለ ሲሆን ከዚህ ቀደም ለዲቪ ፕሮግራም ብላችሁ የተነሳችሁትን ፎቶ በድጋሚ በፍጹም መጠቀም የለባችሁ። ነገር ግን አንዳንድ ሰዎች በማወቅም ሆነ ባለማወቅ በቸልተኝነት ባለፉት ዓመታት የተጠቀሙትን የዲቪ ፎቶዎች በዚህኛውም ዓመት መልሰው ሲጠቀሙት ይስተዋላል። ይህ ግን በፍጹም መሆን የሌለበት ነገር ነው። ምክንያቱም ደግሞ አንዴ ያስገባችሁት ፎቶ እነርሱ ዳታቤዝ ላይ ስለሚቀመጥ መልሳችሁ ከተጠቀማችሁ በፎቶችሁ ምክንያት ብቻ ዲስኳሊፋይ ልትሆኑ ትችላላችሁ። በሶስተኛ ደረጃ የሚያስፈልጋችሁ ፓስፖርት ነው። የፓስፖርት ጉዳይ በዚህኛው ዓመት ለዲቪ ፕሮግራም ለማመልከት ፓስፖርት ያስፈልጋል ወይም አያስፈልግም የሚባለው ነገር እስካሁን እርግጠኛ የሆነ መረጃ ባይኖርም አንዳንድ መረጃዎች እንደሚጠቁሙት ከሆነ ግን ለማመልከት ቫሊድ የሆነ ፓስፖርት እንደሚያስፈልግ ነው። ስለሆነም ፓስፖርታችሁ ቀኑ ያለፈበት ወይም ኤክስፓየር ያረገ ፓስፖርት የያዛችሁ ካላችሁ ከወዲሁ ፓስፖርታችሁን በማሳደስ ዝግጁ ሆናችሁ እንድጠብቁ ስል ፓስፖርት የሌላችሁ ደግሞ ቢያንስ ለፓስፖርት የሚያስፈልጉ ቅድመ ዝግጅቶችን እያዘጋጃችሁ ብትቆዩ ላለሁ ውድ ቤተሰቦቼ። መስፈርቱን የምታሟሉ አመልካቾች ለዲቪ 2027 ፕሮግራም ስታመለክቱ ስማችሁንና የልደት ቀናችሁን ስትሞሉ ምንጊዜም ከፓስፖርታችሁና ከትምህርት መረጃችሁ ጋር ተመሳሳይ መሆን ይጠበቅባታል። ምክንያቱም ብዙ ጊዜ የስም ስፔሊንግ ስህተትና የአባትና የራስ ስም ቦታ መቀየር ይታያል። ሆኖም ግን በዚህ ሁኔታ ዲቪ ቢደርሳችሁ እንኳን የምታቀርቡት ዶክመንት ጋር ተመሳሳይ ስለማይሆን ማመልከቻችሁ ውድቅ ይሆንባቸዋል። ስለዚህ እንደዚህ አይነት ነገር እንዳይገጥማችሁ አስቀድማችሁ መጠንቀቅ ይኖርባቸዋል። ዋነኛው አዲሱና ለእኛ ለኢትዮጵያውያን አሳሳቢ የሆነው ጉዳይ ደግሞ በዚህኛው የዲቪ 2027 ፕሮግራም ለማመልከት የአንድ ዶላር የማመልከቻ ክፍያ ያስፈልጋል። ይሄም ጉዳይ አሳሳቢ የሆነበት ምክንያት ደግሞ ከኢትዮጵያ ሆናችሁ ለምታመለክቱ አመልካቾች የዶላር አክሰስ በቀላሉ ማግኘት ስለማይቻል ነው። ክፍያው የሚፈጸመውም ደግሞ በእነርሱ ሀገር የክፍያ መፈጸሚያ አማራጮች ነው። ይህም ማለት በተለያዩ የጉግል ፔይ ፕላትፎርሞች፣ በፔይፓል እና በመሳሰሉት የክፍያ አማራጮች ማለት ነው። ውድ ቤተሰቦች፣ ስለ ዲቪ 2027 ተጨማሪ አዳዲስ መረጃዎች ካሉ በቀጣይ ይዤላችሁ መለሳለሁ። በተጨማሪም የዲቪ ፕሮግራሙ ሲጀመር በቀላሉ በራሳችሁ እንዴት ማመልከት እንደምትችሉ ተጨማሪ ቪዲዮ ሰራላችኋለሁ። እስከዛው ድረስ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እያደረጋችሁ፣ የዛሬው መረጃ ከጠቀማችሁ ደግሞ ቪዲዮውን ላይክ ማድረግ እንዳትረሱ። በቀጣይ እስከምንገናኝ ድረስ ሰላም ቆዩልኝ። ቻው ቻው።